መብታችሁ ነው፣ ችግር የለም ግን፣ እኛ በሰላማዊ ያለንበት ቦታ መጥቶ እኛን አይናገሩ። ምን አገባቸው? እኛ ሰላማዊ ያለንበት መጫወት፣ ከእህቶች ጋር መጫወት፣ መነጋገር ታችን ነው። ተበሳጨሽአደለም ብዙ ጊዜ ታውቂያለሽ፣ ብዙ ጊዜ ነው አደለም? ብዙ ጊዜ ገን ብዙ ጊዜ በጣም ስትጫወት ደማቸው መል አቋርጣት፣ ይኸውልሽ፣ እንደዚህ ነው የሚያደርጉት። አንዳንድ በጣም መጥፎ ሰዎች እንዲህ ነው የሚያደርጉት። ይኸውልሽ መታ ልክ አስፈራርታ ብትሰድቡኝ ሰድባችኋለሁ። እሷ ማን ተሳዳቢ ያደረጋት? እሷ ምን ስለሆነች? ለምንድን ነው ስ ብታስፈራራ፣ ግን ምንድን ነው ችግሩ? እናንተ መልካም ልጆች ስለሆናችሁ እናንተን የእናንተን አይምሮ ለመቀየር ብቻ ነው። እናንተ ደግሞ ይሄ ነገር ገብቷቸዋል። አትቀየሩ። እርግጠኛ ነኝ እናንተ በፊትም አልተቀየራችሁ፣ እንደዛ ያ ሁሉ በቴክስት ሲሰድቧት እንኳን አንድ ቀን ተቀይራችሁ አታውቁም። እያንዳንዳችሁን እኔ አውቃችኋለሁ እያንዳንዷችሁ። እኔም ደግሞ እናንተን ፈልጌ ነው ምገባው ስለማቅ ማለት ነው። ስለዚህ እናንተ ምንም አትጨነቁ። እሷ የእጇን ነው የምታገኘው። ይሄ ያየሻቸው ሁሉ እሷ የከፈተችላቸው፣ እሷ መቶ ኬ እንዲገቡ የረዳቻቸው እንዳሉ ጠላት እኮ እድሽ ላይ ይዘሹ ነው ጠላት ከሩቅ የሚመጣእናንተ እኮ ልጆች ስለሆናችሁ ነው እኮ የፊት የፊታችሁን የምታስቡት። የሰው ልጅ እኮ መጽሐፍ ነው መስዬ አንብበሽ አንብበሽ አጨርሹ። መጥፎ ነው የሰው ልጅ አመል አታቂዩ። እውነቴ ነው ይሄ። ያው ሚዲያ ላይ እኮ ግን ሰዎች አሁን ላይ ግን ማለት ነው በዚህ አጋጣሚ ይህም እህቶች አንድ ነገር ምለው በቃ ለሰው በቃ ለሃይም ወገናችን ሰው አትናገረ አንሳደግ ለማን ብለን ለዩናይት የትኛው ጊዜ እንዴ የምሬ ነው። እሷ አትፈልግን ብቻ ሳይሆን እኛ ህሊናችን ከስድብ የሚመጣ ነገር አለ። እሺ እኔ ሌላ ሰው ሰደብኩ የሚመጣ ነገር አለ። የለም እኮ እግዚአብሔር የለም በቃ ምንም የሚለውጥ ነገር የለም እኮ። ግን ደግሞ ይሄ ነገር አልፈዋል ምናምን ዝም ባልንበት ነገር ደግሞ ዝም ብሎ ሰው መነካካት

እናንተ ልጆች ናችሁ ገና። ስንት ነገር ያለ መግባት ምናምን አልፈልግም ነበር ግን፣ ኖሮ በቃ አላገኘት ምናምን ለማውራት ብዬ የገባሁት እንጂ ለማውራት አደለም። የገባት እሷ ሰላምታ ለማለት ነው የገባሁት። ግን አንዳንድ ሰው ያስጠላሉ። በቃ ነካ ነካ ነካ ነካ፣ ከዛ እንደዚህ እንደዚህ ያሉ እንደዚህ ያሉ ለምን አያስፈልግም። እናንተ ፈታበሉ ልጆች፣ በራሳችሁ ተጫወቱ። ምን አገባችሁ ጋር ድሜያቸው ኖረው እኮ ነው የእናንተን እድሜ የሚበሉት። እግዚአብሔር ይመስገን። እንኳን ተናመጣሽ እኛ ልክ እንደ እናንተ ሰብሳቢ ፎሎወር አይደለንም። እግዚአብሔርን እኔ አስር ፎሎወር ይኖረኝ በቃ ለእሷ ለማየት ነው ቲክቶክ የሚገባ ዩቱብ የሚገባ። እናንተ ግን ፎሎወር የመሰብሰብ ነው የምታደርጉት። አለጋዎች ምስኝ አትበሳጭ። አሁን ያ ስንት ነገር አልፎ የለ አብራችሁ ከጎኗ ሆናችሁ እንደዛ ስታለቅሱ ስታብዱ ስትጣሉ ያ ሁሉ ነገር አልፏል እኮ። አሁን ደግሞ እሷ ደግሞ የምትኮራ እህት ነው ያላችሁ። እናንተም ደግሞ ኑሩላት። እናንተ ስላላየንሬ ነው የጊዜ ጉዳይ እንጂ በቃ እነሱ ወደፊት ናቸው። በቃ እኔ ግን አንድ ነገር አንድ ነገር በቃ የጨነቀኝ ነገር ያለው እነሱ ሲጋቡ የት ነው የሚደርሱ እነዚህ ልጆች? በቃ ይታነቃሉ። እግዚአብሔር ይመስገን ትናንት አንዷ ታንቃ የነበረ ሰንቆ ቢያለሽ ሰንቆ ቢያለሽ እየዞርሽ

ሰው ሰው በፍቅር ነው እኮ እነሱ አይሚ ተለያይተውላችሁ ፈልገው ግን ቡሩግ የሚመች ማን ላዩ እግዚአብሔር ነው ያንን የሚያውቀው እግዚአብሔር ነው፣ ሰው አይደለም። የሰው ልጅን መለያየት የሚፈልግ ደግሞ ሰይጣን ብቻ ነው። የሰይጣን ቁራጮች ብቻ ናቸው። የሰው ልጅ መለያየት እነዚህ ልጆች አያሳዝኗቸው።

የአንቺ ውጤት ነው የአንቺ ማለሽበት ምናምን ብዬ ሲፖስት ወዲያም ብሎ ካደረገች አንዷ ማለት ነው። ወይ ያክል ነው የኔ ያክል ነው ሀይሚዬ በቃ ወዳ እንዳይኖራት የሚፈልጉት ረበስማንፈስነውግን እግዚአብሔር ይሷ በጣም አጋገቡ እነሱ ተስፋ አይቆርጡ። እሷ ኮ የምትወደድ ናት። እሱም እኮ አንድ ቀን እንኳን ከአንድ በቱ የእሷን መጥፎ እኮ አውሩቶ አያውቅም። ምንድናቸው እነዚ አፍሩ? እፍረት የላቸውም እንደ እኔ በሆነ እነሱ አፍራለሁ። እግዚአብሔርን ሰው ከሚወዳት አለውኝ ካለሷ መኖር አልችልም እያለ አታፍሪም? አንቺ ሴት ሆነሽ አታፍሪ። እኔስ እኔ በሆንስ ልጆቼ ቢሆኑስ? እኔ አሁን እሷን የማይበት አይን ልጆችን ስለማይ ነው፣ ሴቶች ልጆች ስላሉኝ። እውነት የኔ ልጆች እንደሷ የሆኑ ይሆን? እንደሷ ጎበዝ የሆኑ ይሆን? እንደዚህ ብልህ የሆኑ ይሆን? እኔ ምኛው ትመኛለው፣ የእሷን ለልጆቼ ገባሽ እዚህ ሰው ሀገር ነው ያሉት። እ በላሹ ይሆን ይዋት ስቲ እንዴ! ሰው በዚህች በልጅ እንደው ደስ ሊለው ይገባል እንጂ ሊመቀኝ ይገባል እንዴ? እነዚህ በዛ ላይ እድሜያቸው ያለፈ በእኔ እድሜ ያሉ። ለማንኛውም ግን ገነትዬ ማለት ነው እግዚአብሔር ምስክሬ ነው ማለት የሃይሚ እህቶችን የሚያክል የለም፣ መብርሃንን የሚያክል የለም። እንደገና እነሱ ስላሉ ነው ያለች። እውነቴን ነው ምነግርሽኝ። እነዚህ ልጆች ልጆች ስለሆኑ ነው፣ እድሜያቸውም ልጅ ስለሆነ ነው ተንኮል የማያስቡት። በእኛ እድሜ ያሉት ናቸው በእሷ ላይ ተነስተው ተንኮል የሚያስቡ እድሜያቸውን በልተው ጊዜያቸውን ለወጣለት ብሎ እኮ ነው እንዴ ምን አይነት! እነዚህ እንደ እናንተ አይነት ወጣቶቹ እንኳን ይሄው ከጎን ያቆመው አይዞሽ፣ አለንልሽ፣ አለንልህ አንድ ቀን እንኳን እሷን ወዷቸው አይደል እንዴ እሱን የምትወዱ እሱን አሁን ለምሳሌ ገነት ማለት የምሬ ነው። ገነት አሁን ለምሳሌ ይሄን ፕሮፋይል ቅመሜ ፕሮፋይል ነው ያለኝ እኔ የሆነ ቤት ሂጅ አስገቡኝ ካልኩ አያስገቡኝም። ለምን የቅመሜ ፕሮፋይል ነው ያለኝ። አያርጉም ብሎክ ብሎክ አደረገችሁ። ይሄ ሰሞን ይሄ ፋሽን ነው የመጣው አያስገቡ አያስገቡም ወይ? ብሎክ ያደርጋሉ። አዎ አያስገባችም ከታበሉ እናንተ እራሳችሁ በሙሉ የምትገናኙት በሀሳብ የምትረዳዱት ስለ እሷ የሚያ- የሚጨንቃችሁ እኔማ ማለት ነው ምናልኩ መሰላችሁ? ለካ ይሄን አለ እኔ የምናቃጥላቸው ብዬሽ እኮ የሌለ በቃ ያላ ዝም ዝም ስለምትሉ እኮ ነው። እናንተ እኮ ዝም ብላ ከለማቸው ነው የሚፈለው። ጥሩ ነው። ጥሩ ነው። ጠላት ያለበት ሰው ያድጋል። እግዚአብሔርን ነው ምነግራቸው ጥሩ ነው ውዶች፣ የምረ ነው በህይወታቸው ላይ ጠላት ይኖራችሁ እግዚአብሔር ጠላት ከሌለ ደስታዬ ማለት